በጎዳና ላይ ኢፍጣር መርሃ-ግብር የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼህ ሀጂ ኢብራሂም ቱፋ የረመዳን ወር እርስ በርስ የምንረዳዳበትና አንድነታችንን ይበልጥ የምናጠናክርበት ነው ሲሉ ተናግረዋል። ይህ አብሮነትና እርስ በርስ መረዳዳት የዘወትር ተግባር መሆን እንዳለበትም አመላክተዋል። የዘንድሮውን ታላቁ የጎዳና ላይ ኢፍጣር ስነስርዓት በቁርአን ሂፍዝ ውድድር የታጀበ መሆኑ ከወትሮ ለየት ያደርገዋል ብለዋል። የጎዳና ላይ ኢፍጣር ስነስርዓቱ በድምቀት እንዲከ እንዲከናወን አስተዋጽኦ ላደረጉ አካላት ምስጋናም አቅርበዋል። እፍጣር የአንድነት፣ የፍቅር፣ የልማት፣ የእድገት፣ የመከባበር እንደሆነ በቀጥታ ይህ እፍጣር ያሳያል። እዚህ ላይ ተጨምሮ ሙሳበቀቱል ቁርአን ዛሬ ዳሞ በዚህ መልክ ስካተትበት የበለጠ ዲናችንን እንዲያጎላንና እንዲሁም አንድነታችን፣ ፍቅራችን ለሀገራችን ሰላም እንዲያሰፈነ ለዚህ ያበቀንን አላህን እያመሰገንን መንግስታችን፣ የጸጥታ ኃይሎች፣ የአዲስ አበባ መስተዳደርን ሁሌ ምስጋና በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም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 የጦርና ኃላፊነት በመውጣታቸው ትልቁን ድርሻ የሚወጡት የፌዴራልም የአዲስ አበባ ፖሊስም ሁሉም የጸጥታ መወቅር በየደረጃቸው ምስጋና የሚገባቸው ይሆናል ማለት ነው። በስነ ስርአቱ የተገኙት የወንድም ካሊድ ፋውንዴሽን መስራችና ስራ አስኪያጅ ካሊድ ናስርና መሐመድ ኑር ሀጂ ቦሩ ሸምሱ ታላቁ የጎዳና ላይ ፍጣር ስነ ስርአት እርስ በርስ የምንረዳዳበትና የምንተዋወቅበት ነው ሲሉ ገልጸዋል። በመሆኑም በየአመቱ በጉጉት እንደሚጠብቁትም አክለዋል። ሌላ ቦታ ማታየው ትልቅ ነገር አለ እኛ እናት አባቶቻችን እኮ እንጀራ ተዋውሰው ሽሮ እንግዲህ ከሌለ እንጀራ አርጉ ተብለህ ጎረቤት ተዋውሰ በዚህን ያህል ደረጃ ምናልባት ሌላ ሀገር ላይ እናየዋለን ብዬ አላስብም። የዚህን ያህል የመደጋገፍ ባህል ያለበት ነውና እና እንግዲህ ይሄ ባህል የበለጠ እንዲቀጥል እንዲህ አይነት በዓላቶች መቀጠላቸው፣ መኖራቸው የበለጠ ጥሩ ነው ይላል ነብያችን ነቢያችን ሰለላ ሰለም እንዳሉት ሙስሊሙን አንድ ሰው የፈጠረ ሰው አጅሩ ሙሉ ያገኛል ማለት ነው። ስለዚህ ደግሞ በቁርአኑም ውድድር እንደዚሁም ደሞ እፍጣሩም የተለያየ ቦታ ከተለያየ ቦታ የመጡ ሰዎች እዚህ ተገናኝተን እዚ ያፍጠር አድርገን በጣም ያስደስት ጥሩ ነገር ነው እየጠበቅን ነበር አልহামዱሊላህ ዛሬ ረመዳን አስራ 6 ነው ያፈጠር ነው በጣም ጥሩ ነው በተመሳሳይም ሀገር አቀፍ የቁርአን ህብዝ ፈጻሚ ውድድር ከአንደኛ እስከ ሶስተኛ ለውጡ ተወዳዳሪዎች ሽልማት ተበርክቷል